ምን ይላል ኢትሌ ቃሀቱ ወኢይፈዲ ጻድቅ ሰው የምር ወይሆ ይላል ኃጥእ ይበደራል፣ የተበደረውን ና አይከብድም። ጻድቅ ግን አንድ ተበድሮ ከሆነ ሁለት ሁለት ተበድሮ ከሆነ አራት አድርጎ ይመልሳል ይላል። እንግዲህ ሁላችንም አካል ዜ አክልን ከራሳችን ጠጉር እስከ እግራችን ጥፍር ድረስ ያለውን ከእግዚአብሔር ተበድረናል ማለት ነው ላይናችን በጎ ነገር ስናይ በዞሮችንም መልካም ነገር ስንሰማ በልባችንም መልካም ነገር ስናስብ በእግራችንም ወደ መልካም ቦታ ስንሄድ በእጃችንም ስንመጸውት የእግዚአብሔርን ብድራት መክፈል እንደሆነ ነው። እንግዲህ መቸም ለእኛ ይሄንን አለሳችሆናል። እግዚአብሔር ጸጋውን ክብሩን ያለስልን፣ የማያልፈውን ጸጋና ክብር ይስጥልን እግዚአብሔር በወጣችሁበት በገባችሁበት በስራችሁ ሁሉ መንገዳችሁን የቀና ያደርግልን። በተበደራችሁት ያው ከፍላችኋል ማለት ነው። እንግዲህ በአይናችሁ መልካም አይታችሁ፣ በዙሯችሁም መልካም ሰምታችሁ፣ በልባችሁም መልካም አስባችሁ ነው ይህን ለማድረግ የበቃችሁት። ዳዊት ያለው ይበደራል አይከፍልም ያለው ምንድን ነው? በተሰጥቶ ጸጋ መልካም ስራ አለመስራት ነው እንዳጠቃለው ገንዘብ የህይወትም ስር የኃጢአትም ስር ነው። መልካም ከሰሩበት የእግዚአብሔርን ብድራት መክፈል ስለሆነ በሁሉም ነገር ወንጌል የምንለው ሀቡ የተዋበ ክሙ ስጡ ይሰጣችኋል መዝሙር 3621 ላይ ነው ያነው ማለት ነው። ይህ ደግሞ ሉቃስ 6 38 ላይ ስጡ ይሰጣችኋል ስለሚል እግዚአብሔር ዋጋችሁን ሀሳባችሁን የሀገር ርቀት ሳይገድባችሁ

እንግዲህ ያንን ይህንን የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ አድርጎ ይቀበልላችሁ። ስራችሁን ይባርክልን። የሀገር መራቅ በክርስትና አይለየንም። ያንን ክርስትናችሁን፣ ሃይማኖታችሁን ወይውን አስባችሁን ያደረጋችሁት የጉባኤ አምላክ እግዚአብሔር ይጠብቅልን። ዚ ያክ ጸጋ ናያዛለን ሁላችንም፣ ቅድም ለናለ ሁኔታም ገልጸውታል ወይም ጨርሰውታል። ሰው የሚገድበው ክፋት እንጂ ፍቅር ካለ ተ ሀገር እየቀላለ ፍቅር ተብሎ የተነገረው እዚህ ላይ የምናየው ነው። ክፋት ካለ እዚህ ያለውን መጎብኘት ቅርብ ያለውንም በረንዳ የሚያድረውንም የማናይበት ሊሆን ይችላል። ውስጡ ቅንነት እና ደግሞ ማስተዋል ካለ ነቢይ እንደተናገረው ቅልቡናን ስጠኝ ፍጠርልኝ ብሎ እንደተናገረ በዚህ በቅልቡና ካየን አርቀን እንመለከታለን። ወይም ደግሞ እንደ ዘመነ አጠራር ማይክሮስኮፕ ተብሎ የረቀቀውን ነገር የሚያይ የሚያጎላ በዛ ማየት እንችላለን። በዛ እያያችሁ ነው ያላችሁት ማለት ነው። እናንተ በዛ እያያችሁ ተገኝታችኋል። ስለዚህ በዚህ ህይወታችሁ ውስጥ በዚህ ጉዟችሁ ውስጥ እግዚአብሔር ከእናንተ ጋር ከፊት ቀድሞ ከኋላ ተከትሎ ወደፊት የምትሰሩትን ስራ ሁሉ የተሳካ ከዚህ የበለጠ መልካም ስራ የምትሰሩበት እግዚአብሔር ያደርግል ሰላሙንና እና ጸጋውን ያብዛላችሁ።